ሄር ለኢየሱስ ክርስቶስ የሰጠውን በእርሱም የገለ ተገለጠ። ይሄ ኢየሱስን በመላእክቱ ልኮ ለባሪያው ለዮሐንስ አመለከተ ይላል። እሺ፣ ቶሎ ይሁን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ይላል፣ ለኢየሱስ ክርስቶስ የሰጠው። ስለዚህ ኢየሱስ ክርስቶስ ምንድነው የተሰጠው? ወይም ተቀባይ ነው። እሱ ማን ነው? ሰጪው ባለቤቱ እግዚአብሔር ነው። ሎከሻል አይደለ? ይህ ነው በእርሱም የተገለጠው። ይህ ነው ኢየሱስም በመልአኩ ልኮ አለ። ኢየሱስ ደግሞ ከማ በመልአኩ አማካኝ ከመልአኩ ያኔ እግዚአብሔር ነው ማን ነው? ኢየሱስ ደግሞ ለመልአኩ መልአኩ ደግሞ ለዮሐንስ የሰጠው ቃል ነው። እርሱም ለእግዚአብሔር ቃል እና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ ይላል ዘመኑ ቀርቧል። የሚያነበውም የትንቢቱ ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብዙሃን ናቸው ይላል። እስከ ስንት ድረስ ማነበልሸት? እየተከታተልኩ እኮ ነው እኮ። እሺ፣ ጥያቄሽ ምንድን ነው? በዚህ ላይ ጥያቄሽን ንገረኝና ያንን እያስረዳኝ ያለ ከዛ ጋር መጨረሻ ላይ ይመጣልሃል። ለሰባቱ አብያተ ክርስቲያን የተላከውን እስኪ አንብብልኝ። ዮሐንስ በእስያ ላሉት ለሰባቱ ቤተ ክርስቲያናት፣ አሁን ይሄ የማን ሰላምታ ነው? ዮሐንስ ሰላምታ ሊያቀርብ ነው። ለሰባቱ ቤተ ክርስቲያናት የት? ለሚገኙት የሚገኙት፣ በእስያ ለሚገኙት። ካለውና ከነበረው ከሚመጣው፣ ማለት ይሄ ስለ አንድ አካል ተናገረ። ካለው ከነበረው፣ ከሚመጣው አለ። ማን ነው እሱ ከተባለ፣ ከላይ ኢየሱስ ክርስቶስ እግዚአብሔር እየተናገረ ነው። ካለው ከነበረው፣ ከሚመጣውም? በዙፋኑን ፊት ካሉት ከሰባቱ መናፍስት አለ። ሁለተኛ ከነዚህ ተናገረ። ሶስተኛ ከታመነው ምስክር ከሙታን በኩር የምድር ነገስታት ገዥ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለ። አየሽ ስለ ሶስት አካል ተናገረ። አንደኛ ካለውና ከነበረው ብሎ እሱን መጠለ። ሁለተኛ መካከል ላይ ማንን አስገባ ሰባቱ መናፍስት አለ። ከዚያ በኋላ ደግሞ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ አለ። ለወደደን ከኃጢአታችን በደሙ ላጠበን ይላል መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ይላል። መንግስትም ለአምላኩና ለአባቱም ይላል። ለኢየሱስ ክርስቶስ አምላክ እንዳለው ሁሉ እየተናገረ ነው። እዚህ ጋር ከእኔ ጋር ነሽ። ለኢየሱስ አምላክ አለው እያለ እየነገረን ነው። መጽሐፍ አምላክ አለው ብለሽ ታምኛለሽ አይደል? እንደ መጽሐፍ ቅዱስ እንዳለው አምናለሁ። ያው አምላኩ እና አባት እያለ ነው እኮ። በሌላም ቦታ ላይ ከፈለግሽ ሊጨምርልሽ ይችላል። ኤፌሶን ምዕራፍ 1 ቁጥር 3 የኢየሱስ ክርስቶስ አምላክ ይባረክ ይላል። እዛው ላይ 17 ላይ ወረድ ብሎም የኢየሱስ ክርስቶስ አምላክ ይባረክ ይላል። አምላክ እንዳለ ታውቂያለሽ አይደለ? እህ? ኢየሱስ ራሱ አምናለሁ፣ አብ አምላክ እንደሆነ አምናለሁ አምላኩ እንደሆነ ታምኛለሽ አይደለ? አምላኩ እንደሆነ ላሳየሽ። አሁንም እዚህ ጋር ከአምላኩና ከአባቱ እያለው ነው። ሞተሻል አይደል? ያው አምላኩም አባቱም እያለ እየገለጸ ነው። አየሽ፣ መንግሥትም ለአምላኩና ለአባቱ ይላል ካህናት እንደሚያደርሱ ለእርሱም ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን ይላል። ጨርስልኝ እና መጨረሻ ላይ መልስ ይሰጣል። አለሽ። አየሽ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ይወጅራሉ። አሁን አሜን ይላል። አይሽ ከኔ ጋር ነሽ? ሄሎ ከእኔ ጋር ነሽ፣ ያለው እና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ እልሃል አለ። እዚህ ጋር ማለት ነው። ኦኬ ያለው እና የነበረው የሚለው ከላይ ነግሮሻል፣ ካለው እና ከነበረው እያለ ስለ አብ እንደሆነ ነግሮሻል። አንደኛ ይሄ ነው። ሁለተኛ ጌታ አምላክ ብሎ ገልጾታል። ኢየሱስ ክርስቶስ የትኛውን ቦታ ላይ ጌታ አምላክ ተብሎ አልተገለጸም። አብ ነው ጌታ አምላክ ተብሎ የተገለጸው። ለጌታ ለአምላክ ስገር ተብሎ እንዲሁ ተጽፏልና ይላል። ከጌታ ከአምላክ ዘንድ እነሆ ጸጋ ተገኝቶልሻል እያለ ይነግራታል መልአኩ ገብርኤል። ጌታ አምላክ፣ ጌታ አምላክ እያለ አብን ብቻ ነው የሚጠራው መጽሐፍ ቅዱስ ላይ እሺ ይሄ ነው። ስለዚህ ስለ እርሱ ነው እየተናገረ ያለ። ኢየሱስ ክርስቶስ ጌታ ነኝ አይልም። እሱ እኔ ጌታ ነኝ አላለም። በግጥ ወደ እሱ እንመጣለን። እሱ ሳይሆን አሁን ጥያቄው ባንድ አለ አይደል? እንደዚህ ጌታ አምላክ ብሎ የሚጠራ አብን ነው። እዚህም ቦታ ላይ ጌታ አምላክ ብሎ የሚያስቀምጠው ስለ እርሱ ነው፣ ስለ አብ ነው እየተናገረ ያለው። እሺ ሴቶች በስልምና ሐላል ማድረግ ትችላለች ወይ? አዎ ትችላለች። ማረት ትችላለች። እርድ ማረት ትችላለች። ዶሮ ማረት ትችላለች፣ ፍየል ማረት ትችላለች፣ በግ ማረት ትችላለች፣ ከብትም ማረት ትችላለች። በአንድ እግሯ እንገትን ረገጥ አድርጋ በአንድ እጇ ደግሞ ቀንዱን እንደዚህ ይዛ ማረት። ግመልም ማረት ትችላለች። በአንድ እግሯ አንገቱን ረግታ በአንድ እጇ ደግሞ ጆሮውን እንደዚህ አድርጋ ማረት አም ላሙ ዐለይኩም ወራህመቱላሂ ወበረካቱህ እና አንድ ያን ማድስልኝ ውበትትን ማለት ነው ሐዋርያቶች ሲጠይቁት ያው እኔ የሰውን ልጅ እኔ የሰውን ልጅ ማን ብለው ይጠሩታል እያለ ሲጠይቃቸው ያው ብዙዎቹ ነቢያት ነ? እያሉ እንትን ይሉት ነበር። ብዙ ኤልያስ ነህ እያሉ ይጠይቁት ነበረ ማለት ነው። እና ቅዱስ ጴጥሮስ ያው ሐዋርያው አንተ የሕያው የእግዚአብሔር ልጅ ነህ ብሎ ሲመልስለት ያው መልስ እንደሰጠው ኢየሱስ ክርስቶስ ማለት ነው። እናንተ አምላክም ጌታም ትሉኛላችሁና እንዲሁም ነኝና ይላል ኢየሱስ ክርስቶስ። ይሄ አምላክም ጌታም ትሉኛላችሁ አይደለም ይላል። አምላክ አይደለም በፊት ጌታ አምላክም ትኛላችሁና እንዲሁ ነኝና ይላል። አይለም እንደሱ አይለም ላሳይ እንደሱ ወንጌል መራፍ 13 13 ይገኛል። አምላክ የሚል ቃል በፍጹም ነው። ጌታና መምህር እንዲሁ ነው ደግሞ አለቃ እንደማለት ነው። የተሰጠው ጌትነት ነው። ክርስቶስ ጌትነቱ ያ ማለት እግዚአብሔር ጌታ አድርጎት ነው። እሺ ይላል። ታጭበርብር ይላሉ። ለምን የማጭበርብረው? እንደና ተመስልኩ እንዴ ና አምላክ ኃይልም በፍጹም የሚለውን ይላል ብለን እንናገራለን። ያው አንተ እንዳልከው ነው። ጌታም ጌታም ጌታም መምህርም ትሉኛለች እንዱ ነኝና ያልከው ትክክል ነህ። እዚህ ጋር ነው እንትን ያልከው አምላክ የሚለውን እኔ ስላስገባው ነው። እና ጌታ ከፈጣሪ ከአንድ ፈጣሪ በስተቀር ጌታ ማን አለ? አለ ሌሎች አሉ። ነፍ አሉ። አሳይሻለሁ፣ አስቆጥርሻለሁ፣ ችግር የለውም። ያውና የሚለው ምንድነው? እናንተ መምህርና ጌታ ትሉኛላችሁ እንዲሆነኝና መልካም ትላላችሁ። ይሄ ነው። አሁን እዚህ ቦታ ላይ ታዲያ ጌታ ሲባል አምላክ ማለት ነው ወይ? አይደለም። አንደኛ የኢየሱስ ክርስቶስ ጌትነት በተሰጠው ያገኘው ጌትነት ነው። ያ ደግሞ የሚሰጥ ጌትነት ደግሞ ስልጣን ነው፣ ሹመት ነው። ገብቶሻል? አምላክ ጌትነትን ይሰጣል እንዴ አይሰጥም አምላክ ጌትነት ባህሪው ነውና የሚሰጣ አይደለም የክርስቶስ ጌትነት ግን ስንፈትሸው መጽሐፍ ቅዱስን አምላክ ተደርጎ ነው በመደረግ ያገኘው ጌትነት ነው የቱ ጋር ከተባለ እግዚአብሔር ጌታ አድርጎት ነው ብሎ ቃል በቃል መጽሐፍ ቅዱስ ይናገራል ያው እና የሐዋርያት ስራ ምዕራፍ ሁለት ቁጥር ሀያ ሁለት ነው ምን ቁጥር ሰላሳ ስድስት ላይ ያው ምን ይላል በደንብየው እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ፣ ይላል። እግዚአብሔር ነው ጌታ ያደረገው፣ ክርስቶስም ያደረገው እግዚአብሔር ነው። ይህ ሁሉ ተሰጦ ነው፣ ለእርሱ ተሰጥቶ እንጂ የእርሱ ማንነቱ ባህሪው አይደለም። ሌላ ማን ነው ታዲያ ጌታ ያደረገው እግዚአብሔር ከተባለ፣ ዮሴፍን እግዚአብሔር ጌታ አድርጎታል። ነይ ላሳይሽ፣ መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ያው አሁንም ፈጥናችሁ ወደ አባቴ ውጡ እንዲህም በሉት ልጅህ ዮሴፍ የሚለው ነገር ይህ ነው፣ እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ፣ ወደ እኔ ና አትዘግኝ። አየሽ፣ እግዚአብሔር ጌታ አደረገኝ ብሎ ተናግሯል። ሙሴም ጌታ ተብሏል፣ ዳዊት ጌታ ተብሏል፣ አብርሃም ጌታ ተብሏል። እነዚህ ሁሉ ጌታ ተብለዋል። ምን ማለት ነው? ጌታ ከተባለ ስልጣን ነው፣ አለቅነት ነው። ለህዝቦቻቸው መሪ አድርጎ አምላክ ስለመረጣቸው ለዚህ ነው ጌታ የተባሉት እንጂ መለኮታዊ ጌትነት አይደለም። መለኮታዊ ጌትነት የማን ነው? ከተባለ ኢየሱስ ክርስቶስ። ማቴዎስ ወንጌል ላይ፣ ማርቆስ ወንጌል ላይ ብሄዳል አባት ሆይ የሰማይ የምድር ጌታ አንተ ነህ ይላል። አየሽ፣ የሰማይ የምድር ፈጣሪ ጌታ አብ እንደሆነ ኢየሱስ ክርስቶስ ይናገራል። ነገር ግን እነዚህ ጌታ የተባሉት ከምን አንፃር ነው? ከተባለ ለተላኩለት ወገን ነው። የእስራኤል ወገን ሁሉ ይወቅ ኢየሱስን ጌታ እንዳደረገው ይላል፣ ጴጥሮስ ይላል መጽሐፍ ቅዱስና። ስለዚህ ጌትነታቸው በመሰጠት ያገኙት ነው። ክርስቶስ ያ ማለት አለቅነት ነው ሹመት ነው ለህዝቦቻቸው መሪ መደረጋቸውን የሚገልጽ ነው። እሺ እሺ፣ ዮሐንስ ራዕይ መጨረሻ ላይ እሺ፣ አንተ እንዳልከው እያልከው የተረዳኸው ነው፣ ዋጋና ቅጣት። እነሆ ፈጥኝ ይመጣል፣ ለእያንዳንዱ እንደ ስራው መጠን እከፍለው ዘንድ ዋጋዬ ከእኔ ጋር ነው አለ አልፋና ኦሜጋ ቀዳማዊ ዳህራዊ መጨረሻውና መጀመሪያውና መጨረሻው እኔ ነኝ። ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጃቸው በደጃቸው ወደ ወደ ከተማይቱ እንዲገቡ ልብሳቸው የሚያነጹ ብፁዓን ናቸው ብሏል። አምስቱ ውሾች ግን ከዚያ ሀገር ወደ ውጭ ይወጣሉ። እነዚያ አስማቶች፣ ዘማዊ፣ ነፍስ ገዳዮቹ፣ ጣዖት የሚያመልኩ የሐሰት ስራ ሁሉ የሚያደርጉ የሚያደርጉ የሚያመልኩ የሚወዱ ሁሉ ናቸው። እኔ ኢየሱስ እኔ ለእናንተ ለአብያተ ክርስቲያን ይህን ይመሰክርላችሁ ዘንድ መልእክተኛዬን ላኩ። የዳዊት ስርና ዘር ነኝ፣ የሚያበራ የአጥቢያ ኮከብ እኔ ነኝ። መንፈሱላ ሙሽራይቱ ና ይላሉ። የሚሰማው ና ይበል። የተጠማ ይምጣ ወደ ህይወት ውሃ ወደ የህይወት ውሃ ያለ ዋጋ ይወስዳል፣ ይላል ኢየሱስ ክርስቶስ። እዚህ ጋር ሲያስረዳ እንትን ሲለም ማለት ነው። የተጠማ ያው ኢየሱስ ክርስቶስ ለኛ ለክርስቲያኖች ይመሰክርላችኋል ይላል እዚህ ጋር ማለት ነው። መልእክተኛን ላኩ። እኔ የዳዊት ስርና ዘር ነኝ፣ የሚያበረጠ አጥቢያ ኮከብ እኔ ነኝ አለ። ማነው የሚለው? ኢየሱስ ክርስቶስ ማለት ነው። አልፋ እና ኦሜጋ እኔ ነኝ አለ። መጀመሪያና መጨረሻው ማለት ነው እንዴ እንታ ስለታኛለ እሺ። በመጀመሪያ ኢየሱስ ክርስቶስ እንዲህ ያደርጋል እንዲህ ያደርጋል እንዲህ ያደርጋል ተብለው የሚገለጽ ሁሉ እንዳለ ከአምላኩ ዘንድ በመሰጠት በስልጣን ተሰጥቶ ያገኘው ነው። ራሱ ኢየሱስ ክርስቶስ ምን አለ? ስልጣን ሁሉ በሰማይና በምድር ተሰጠኝ ተሰጠኛለ የሰው ልጅም ስለሆነ ይፈርድ ዘንድ ስልጣንን አሳልፎ ሰጠው ይላል ተሰጥቶ አንድ ሰው ይህን ስራ የሚያደርጉ ከሆነ በህዝቦች ዘንድ ምንድነው አድሶ ነበር አምላክ ያ ያደረገውን ስልጣን የሰጠውን አምላክ ነው። በርሱ ነው መደነቅ ያለባቸው። ተጣጨው አይደለና ክርስቶስ ይሄን ስራ የሚሰራው እንዴት ነው ከተባለ ስልጣን ተሰጥቶ ነው። ታዲያ ይህን ስልጣን አሳልፎ ያስረክባል ወይ? አዎ ያስረክባል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 23 ላይ ስልጣንንም ማለቅነትንም ሁሉ ለአባቱ አሳልፎ በሰጠ ጊዜ ይላል። አሳልፎ ይሰጣል። ከዚያስ ሁሉ ላስገዛለት ወልድም ደግሞ የዛኔ ሁሉን ላስገዛለት ይገዛል ይላል። አየሽ፣ ይህ ሁሉ አሳልፎ የሚመለስ ነው። የተሰጠው እንደሆነ ገልጿል፣ የሚመልሰውም እንደሆነ ገልጿል። ኦፊሻል አይደለም። ለኛ ሄኖ ፊተኛ እና ኋለኛ ማለት የአምላክ ባህሪ ነው ወይ? ላ ፊተኛ እና ኋለኛ ሲል ልክ የአምላክ ባህሪ እያለ ኢየሱስ ክርስቶስ አይደለም። ፊተኛ የተባለው ከምን አንጻር ነው? አንጻራዊ ፊተኛነት ነው። ፊተኛ የተባለው ያኔ በኩር የተባለው ወይ ፊተኛ የተባለው ኢየሱስ ክርስቶስ ከሙታን በኩር ስለሆነ ነው። ይህ ታውቂያለሽ አደለ? ከሙታን በፊት ያ ማለት ቀድሞ ትንሳኤ ስላደረገ እንደ ክርስትና እምነት እኔ ትንሳኤ ነኝ ብሎ አለ፣ ተነስቷል አለ። ይህ የፊተኛ የተባለው ከዚህ አንፃር ነው። ኋለኛ የተባለው ደግሞ ኋለኛው አዳም ስለሆነ ነው። እሱ ኋለኛው አዳም እያለ ጳውሎስ ሲጠቅሰው አለ አደለ? ይህ ነው። ስለዚህ ፊተኛው አዳም ያኛው አዳም ስለሆነ እሱ ደግሞ ኋለኛው አዳም ተብሏል። ፊተኛ ነው። ኋለኛ የተባለው በተላከለት ህዝብ መካከል ኢየሱስ ክርስቶስ የመጀመሪያው ትንሣኤ ስለሆነ ፊተኛ የተባለው ከዚህ አንጻር ያ ነው። እሺ፣ ከፈጣሪ በስተቀር መጀመሪያና መጨረሻው ፈጣሪ አሁን መጀመሪያ መጨረሻ አሁን የመጀመሪያው ነኝ ካለ እንዴት በዚህ መልኩ ልታስረዳ ማለት አልገባኝም። አንተ አልከው መጀመሪያ ነኝ ካለ መጨረሻው ምን ነኝ ካለ ማለት የመነሳቱ እናንተ ነው ያስረዳኝ ማለት ነው። አይደለም ማየን ሰገን ከፈጣሪ በስተቀር መጀመሪያና መጨረሻ ሌላ አለ? ኋለኛ የተባለው ከምን አንፃር ነው? ፊተኛ የተባለው ከምን አንፃር ነው? ከፍጡር ጋር እያነጻጸረው እንጂ ከፈጣሪ ጋር አይደለም። ኋለኛ ሲል ጊዜ ኋለኛው አዳም ለማለት ነው። ኢየሱስ ኋለኛው አዳም እንደሚባል ታውቃለሽ አይደለ? እኔ ፊተኛው ነኝ ሲል ጊዜ እኔ ከፍጥረት ሁሉ በኩር የማለት ማለት የመጀመሪያ ከስለተነሳ ማለት ነው። ከዚያ አንፃር ነው። አንዴ ላሳይሽ ኋላኛው አዳም ተብሎ እንደሚጠራ ያውና፣ እዚህ ጋር ላሳይሽ። በኩር ነኝ ካለ በኩር ነኝ ካለ መጀመ በኩር እኛ የምናውቀው የመጀመሪያ ልጅ ልጅ ነው። በኩር እኛ መነሳቱ ሳይሆን እዚህ ጋር እንትን ማለት የምትችለው የአብ ልጅ ነው። እኛ የአብ ልጅ ነው፣ አብ አባቱ ነው። የአባቱን ፈቃድ ሊፈጽም እንደመጣ ይሄንን እናምናለን፣ መውረዱን እናምናለን። እያሳየው በኩር የተባለው አሁን ከህዝቦቹ ከሐዋርያቶች አንጻር ነው። እሱን አሳይሻለን። አሁን ኋለኛ የተባለው ከምን አንጻር እንደሆነ ኋለኛው አዳም ለማለት እንደሆነ ላሳይሽ። ኢየሱስ ክርስቶስ ኋለኛው አዳም እንደሆነ በመጽሐፍ ቅዱስ ላይ ጳውሎስ ራሱ ያስረዳል። ያው እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል አለ። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ ይላል አይሻርላ